እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ረጅም እድሜን ለመኖር የሚደግፉ ያለ እድሜ የሚከሰት እርጅናን የሚከላከሉ መመገብ ወይም ደግሞ በአመጋገባችሁ ውስጥ ማካተት ያለባችሁን አምስት ፍራፍሬዎችን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 እንደ ዘር፣ የአካባቢ ሁኔታ፣ ጭንቀት፣ የትንባሆ አጠቃቀም እናም አመጋገባችሁ በእርጅና ሂደት ላይ ሚና ይጫወታል። አንዳንድ ምክንያቶች ከቁጥጥር ውጭ ቢሆኑም ረጅም እድሜን ለማሻሻል የምትመገቧቸውን ምግቦች እናም መጠጦችን ግን መቆጣጠር ትችላላችሁ። እንደ ለውዝ፣ አሳ፣ ቅጠላማ አትክልቶችን እናም ቅመማ ቅመሞች አሉ እርጅናን ለመከላከል የሚረዱ የተለያዩ ምግቦች ቢኖሩም ጥናቶች ግን እንደሚያሳዩት እርጅናን ለማዘግየትና አጠቃላይ የህይወታችሁን እርዝመት ለማሻሻል በሚረዱ ፍራፍሬዎችና አትክልቶች ላይ በተለይ ማተኮር በጣም አስፈላጊ ነው። ፍራፍሬዎችና አትክልቶች ሰውነታችሁን እንደ የልብ በሽታ፣ የግንዛቤ ማሽቆልቆል፣ እብጠት ወይም ደግሞ ኢንፍላሜሽን ወይም የኦክሲዲቲቭ ስትረስ ወይም ደግሞ ጭንቀት ጉዳት ያሉ ከእድሜ ጋር የተያያዙ በሽታዎችንና ችግሮችን ለመከላከል የሚረዱ የተለያዩ ንጥረ ነገሮችን አንቲ ኦክሲዳንቶችንና ባዮ አክቲቭ ውህዶችን ይዛሉ ይይዛሉ ወይም እንደ የደም ግፊትና ኮሌስትሮል ላሉ ነገሮች የመጋለጥ እድላችሁን ለመቀነስ ይረዳሉ። ይህም በቀጥታ የልብና የደም ቧንቧ በሽታ ተጋላጭነታችንን ይነካል። በፍራፍሬ የበለጸገ አመጋገብን መመገብ አስፈላጊ ቪታሚኖችን ማዕድናቶችን አንቲ ኦክሲዳንቶችን፣ እናም ፋይበርን በማቅረብ ለረጅም ዕድሜ በእጅጉ አስተዋጽኦን ያደርጋል። ለረጅም እድሜ እናም ጤናማ ህይወት በተለይ ጠቃሚ የሆኑ አምስት ፍራፍሬዎችን እናም ጥቅሞቻቸውን አሁን በዝርዝር እነግራችኋለሁኝ። አንደኛ ብሉ ቤሪ ነው። ብሉ ቤሪ በአንቲ ኦክሲዳንትስ የበለጸጉ ናቸው። ብሉ ቤሪ ከፍተኛ መጠን ያለው አንቶሲያኔን እናም ፍላቮኖይድስን ይይዛሉ። እነዚህም ኦክሲዲቲቭ ስትረስን እናም እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ የሚረዱ ሲሆን፣ እነዚህ ሁለቱም ኦክሲዲቲቭ ስትረስናም ኢንፍላሜሽን የእርጅና እናም ስር የሰደዱ በሽታዎች ዋና መንስኤዎች ናቸው። ብሉቤሪ የአንጎልን ጤና ይደግፋሉ። ጥናቶችም እንደሚያመለክቱት ብሉቤሪ የግንዛቤ ተግባርን እንደሚያሻሽልናም እንደ አልዛይመርስናም ፓርኪንሰንስ ያሉ የነርቭ መበላሸት በሽታዎች ተጋላጭነትን እንደሚቀንስ ያሳያሉ። ብሉቤሪ የልብ ጤናንም ይጠብቃል። መጥፎ ኮሌስትሮልን ኤልዲኤልን፣ ይቀንሳሉ፣ የደም ግፊትን ይቆጣጠራሉ እናም የደም ዝውውርንም ያሻሽላሉ። ይህም የልብ በሽታ ተጋላጭነትን ይቀንሳል። ብሉቤሪ ፀረ ካንሰር ባህርያትም አለው። በብሉቤሪ ውስጥ የሚገኙት አንቲኦክሲዳንቶች የዲኤንኤ ጉዳትን ለመከላከልና የአንዳንድ የካንሰር አይነቶች ተጋላጭነትን ለመቀነስም ይረዳሉ። ብሉቤሪን ወደ ለስላሳዎች፣ ወደ ኦትሜል ወይም ደግሞ ወደ አጃ ወይም ወደ እርጎ ላይ ጨምራችሁ ብሉቤሪን መጠቀም ትችላላችሁ። ሁለተኛ ደግሞ አቮካዶ ነው። አቮካዶ የጤናማ ቅባቶች ምንጭ ነው። አቮካዶ በሞኖ አንሳቹሬትድ ፋት የበለጸገ ሲሆን ይህም መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን በመቀነስናም ጥሩ ኮሌስትሮልን ወይም ደግሞ ኤችዲኤልን በመጨመር የልብ ጤናን ያሻሽላል። አቮካዶ በፋይበር የበለጸገ ነው። ፋይበር የአንጀት ጤናን ያበረታታል እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳልናም የደም ስኳር መጠንንም ለመቆጣጠር ይረዳል። አቮካዶ የአንጎልን እናም የአይን ጤናንም ይደግፋል። ከፍተኛ መጠን ያለው ሊዩቲን እናም ዚያካንቲን አንጎልን እናም አይንን ከእድሜ ጋር ተያይዞ ከሚመጣው ማሽቆልቆል ወይም ደግሞ የግንዛቤ ችግርም ይጠብቃሉ። ስለዚህ ከእድሜ ጋር ተያይዞ የሚመጣው የማኩላር ዲጀኔሬሽን ችግርንም ይቀንሳሉ ማለት ነው። አቮካዶ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አለው። የሰውነትን አጠቃላይ እብጠትን የሚቀንሱ ውህዶችን ይዟል። ይህም እርጅናን እናም ስር የሰደዱ በሽታዎች ዋነኛ መንስኤ የሆነውን ኢንፍላሜሽንን ይቀንሳል ማለት ነው። ሶስተኛ ደግሞ ሮማን ነው። ሮማን በፖሊፊኖልስ የበለጸጉ ናቸው። ሮማን እብጠትን የሚዋጉ እናም ከርጅና ጋር ተያይዘው የሚመጡ በሽታዎችን የሚከላከሉ ኤላጂክ አሲድ እናም ፉኒካላጂንስን ይይዛሉ። ሮማን የልብ ጤናን ያሳድጋሉ፣ የደም ዝውውርንም ያሻሽላሉ። እናም የአትሮስ የአትሮስክለሮሲስ ወይም ደግሞ የደም ቧንቧዎች መጥበብ ወይም የደም ቧንቧዎች በስብ የመዘጋት ተጋላጭነትን ይቀንሳሉ። ሮማን የአንጎልን ተግባርን ይደግፋሉ። ጥናቶችም እንደሚያሳዩት ሮማን የግንዛቤ ማሽቆልቆልን ሊያዘገይናም የማስታወስ ችሎታንም ሊያሻሽል ይችላል። ሮማን ጸረ ካንሰር ጥቅሞችም አሉት። በሮማን ውስጥ የሚገኙት አንቲኦክሲዳንቶች የካንሰር ህዋሳት እድገትን በተለይም የፕሮስቴትናም የጡት ካንሰር የመጋለጥ እድልን ወይም ደግሞ የጡት ካንሰር ችግር ለነዚህን ለመከላከልም ይረዳሉ። የሮማን ፍሬውም ትኩስ የሮማን ጭማቂንም መጠቀም ትችላላችሁ። ሮማን ፍሬውን ዋናው አትክልቱ ወይም ደግሞ ዋናው ፍራፍሬውም በጣም ወሳኝ ነው። ፍሬውንም እንዳትጥሉት። አራተኛ ደግሞ ፓፓያ ነው። ፓፓያ በቫይታሚን ሲ እና በቫይታሚን ኢ የበለጸገ ነው። እነዚህ ቪታሚኖች በሽታ የመከላከል ስርዓትን ይደግፋሉ እናም ኦክሲዲቲቭ ጉዳትንም ይከላከላሉ። ፓፓያ ምግብን ለመፍጨት ይረዳል። ፕሮቲኖችን ለመሰባበር እናም የአንጀት ጤናን ለማሻሻል የሚረዳ ፓፔን የተባለ ኢንዛይምን ይዟል። ፓፓያ ለቆዳ ጤናም ጠቃሚ ነው። ከፍተኛ መጠን ያለው አንቲኦክሲዳንትስ የወጣትነት ቆዳን ለመጠበቅ እናም መጨማደድን ለመከላከል ይረዳል። ፓፓያ ጸረ ብግነት ወይም ደግሞ አንቲኢንፍላማቶሪ ውጤቶችም አሉት። እብጠትን ወይም ደግሞ ኢንፍላሜሽንን የሚቀንሱ እናም ስር የሰደዱ በሽታዎች ተጋላጭነትን የሚቀንሱ ፍላቮኖይድስን ይዟል። አምስተኛ ደግሞ ፖም ወይም ደግሞ አፕል ነው። አፕል በፋይበር የበለጸገ ነው፣ የአንጀት ጤናን ይደግፋል እናም ኮሌስትሮልንም ይቀንሳል። አፕል በኪውሪሲቲን የበለጸገ ነው። ይህ እብጠትን ወይም ደግሞ ኢንፍላሜሽንን የሚዋጋ እናም በሽታ የመከላከል ስርዓትን የሚያጠናክር ፍላቮኖይድ ነው። አፕል ልብንም ይጠብቃል። የደም ግፊትን ለመቆጣጠር እናም የስትሮክ አደጋን ለመቀነስም ይረዳል። አፕል የደም ስኳርንም ያስተካክላል። የስኳርን መምጠጥን በማዘግየት የስኳር በሽታ ተጋላጭነትንም ይቀንሳል። ስለዚህ እነዚህ አምስት ፍራፍሬዎችን በአመጋገባችሁ ውስጥ ማካተት የልብ ጤናን በማሻሻል እብጠትን ወይም ደግሞ ኢንፍላሜሽንን በመቀነስ የአንጎል ተግባርን በመጠበቅና በማሻሻልናም በሽታ የመከላከል ስርዓትን በማጠናከር ረጅም እድሜን ለመኖር ያስችላሉ ማለት ነው። የተሻለ ውጤት ለማግኘት ታዲያ በየቀኑ የተለያዩ ፍራፍሬዎችን ተመገቡ። እናም ከአትክልቶች ከሙሉ እህሎች እናም ከጤናማ ፕሮቲኖች የበለጸገ የተመጣጠነ ምግብ ጋር ማዋሃድ ያስፈልጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ረጅም እድሜን ለመኖር መመገብ ያለባችሁን አምስት ወሳኝ የሆኑ ፍራፍሬዎችን ጤናን አለምላሚ የሆኑ ፍራፍሬዎችን በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ፣ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩልኝ፣ አሳውቁልኝ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ፣ ቻው።